ምን ያደርጋሉ? ታዲያ ቲክቶክ ላይ የኔ ቆንጆ፣ ቲክቶክ እኮ የማይፈቀድ የውል ሕጻናት ነው ማሪ። ለእኛማ እንደውም እድሜያችን ጨርሰን ጡረታ ያልወጣን ሰዎች ኢንጆይ እንድናደርግበት ነው የመጣው። እናንተ ሕጻናቶቹ ከቲክቶክ ውጭ እንጂ እኛማ የት እንሂድ ከሰፈራችን እናቴ። ለእኛማ መንደራችን ሰፈራችን ነው። እና እናንተ ስራ ያላችሁ ሰዎች፣ ወጣቶች ሰርታችሁ ተለወጡ። ስራችሁ ላይ ፎከስ አድርጉ

እዚ ዓይነት ዓይነ መክተት እዚ ትዳር ኖሮት ራሱ ትዳር ኖሮት እኔ ጋር ገብቶ እራሱ የሚላገጥ ወንድ አልወድም። ኒ ይሄ የሚያላግጥ ወንድ እኔ ሚስቴን ወዳለሁ እያለ አንዳንድ ወንድ የሰው ቂጥ እያየ ገስት ላይ ገብቶ ሲለፋደድ ይውላል። እናንተ ሁሉ ደሜ እንደምታፈሉ ታውቃላችሁ ጋይስ። ለሚስቱ ክብር ያለው ሰው ቲክቶክ ላይ ገብቶ ሪኩዌስት እየላከ የፈለገ ብሰግጥ ብሰግጥ ስትጫወት አትውልም ከሴት ጋር። ስም አልጠጣም፣ አልሰክርም። የሁላችሁ ድሮ የድሮ ድሮ ላይ ስገባ ቢራ እየጠጣው ነው። አታዩም? አሁን ማለት ስታወሩ እኮ ከሱች እያንዳንዴ መንፈስ ቅዱስ ነው የሚጫነው። መንፈስ ቅዱስ ስልህ ይቀልሃል። ራሱ ስትጠጣ የሆነ በቃ አይምሮ ሁላ ነው የሚረብሸው። ወይ ወይ፣ ኮፍያ ወይ የሆነ በተለይ ኮፍያ ለሰጠኝ ጋይስ፣ ከጥቅም ጋር አይደለም ጋይስ፣ የሆነ ምልክት ለማሳየት ፈልጌ ነው። ጋይሶች መቼም ታውቁታላችሁ የሆነ ነገር ይደብራል። ወይ ጋይስ፣ አንዴ ካሜራውን ላዞር እና አንዴ ፎት ልበል። እዚህ ቲክቶክን ኮሚኒቲ ጋይደ ቲክቶክን ማክበር ስላለብኝ ነው መቤቴ

የመጡት ዝም በይ አንቺ። ጎንደሬነት እንደዚህ አይደለም። ትልቅ ሰው ነሽ። አዎ ማሬ፣ ትልቅ ሰው ነኝ ነ አዎ እኔ ትልቅ ሰው ነኝ። እናንተ ባለጌ ስለሆናችሁ ነው እንጂ ትልቅ ሰው የማታከብሩት። እኔ ትልቅ ሰው ነኝ ማሬ። ድሮ በእኛ ዘመን ትልቅ ሰው ባጠገባችን ሲመጣ ማለት ነው፣ ስማችን እንኳን ሳይጠራ፣ ሰላም እንኳን ሳይለን ጎንበስ ብለን ብድግ ብለን ጎንበስ ቀና ብለን ነበር የምናሳልፈው። የዛሬ ልጆች ባለጌ ስለሆናችሁ፣ ጋጠ ወጥ ስለሆናችሁ ታላቃችሁን አታከብሩም አሮጊቱንም ሽማግሌውንም ስትሳደቡት ሁላላችሁ እንጂ እኔ ትልቅ ሰው ነኝ ማርያም እንደ ወግና እንደ ባህላችሁ ሆኖ አትርሱ ወግና ባህላችሁ ሆኖ እኔ ቆንጆ ትልቅ ነኝ ማርያም ትልቅ ቆንጥ ልቆንቋላ ከዚህም በላይ እድሜ ይስጠኝና ትልቅ ያድርገኝ ኢንሻአላህ ወጣቁ አርጎት እጁን እንኳን እንዴት እንዲስ ሲንዘፍ፣ ትናንት ሙስሊም ትናንትና ላይፍ ቪዲዮ አይቼ ነው እኮ። ላይፍ ቪዲዮው ዩቲዩብ ላይ ተለቋል። አይ ቲንክ ዩቲዩብ ላይ አስወለቁለት ተብሎ መልሶ አድርገው። ለምን በቃ ማህተው ችግር አለው። ከዚህ ላይ ደብተራዎች ብዙ ነገር ይሰራሉ፣ ብዙ መተተኞች። እንዴ ሙባረክ የምታውቁት ከሆነ ሙቤ ከሱ ጎን ነው እኮ ብዬ ጎን ነው። ሙባረክን አስረዋለች፣ የቁም እስረኛ አድርገዋለች። ናይን የቁም እስረኛ አድርገዋለች እና እያቀል እያቀስ እያለቀስክ ነው። እናንተ እኖ ብዙ ጠላት እኳል እኔ ከሰው ጋር መጥፎና በጎ አልመላለስም። መብታችሁ ነው እንደፈለግካችሁ። ጤነኛ ነው ማልክ በሽተኛ ነው ማልክ እኔንም ተሳደብክ ምንም ማልክ አይመለከተኝም። ግን የልጁ ነገር ግን ያሳዝነኛል። የልጁ ነገር ያሳዝነኛል። እውነት ፈጣሪ እንዲያው እግዚአብሔር አምላክ ብሎት ጤነኛ አይደለም። ደንዝዟ አላደንዝዘዋለች ጤነኛ አይደለም፣ ደንዝዟል። ግን እኮ አንድ ሰው የሆነ ዞላም ይባላል ዞላ ጓደኛቸው አለ። የሙባረክም የዞላም ጓደኛ በጣም ምርጥ። እኔ ልክ አሉ የናሂ ቤተሰቦች የአዳጊ ህፃኑም የናሂ ወንድምም ሞክሯል የሚችለውን እና የዩቱበሮች እኔ እውነቴ ነው የምነግራችሁ። በእግዚአብሔር እግዚአብሔር የምታሆኑ በእግዚአብሔር አላህ የምታምኑ በአላህ፣ በመቸም ከእግዚአብሔር ውጭ አምላክ የለም። እንዲው ባካችሁ፣ በእውነት ባካችሁ ይህንን ልጅ በምችሉት መጠን ካጠገቡ ናችሁ ይህንን ነገር እርግጠኛ ነኝ ብደብቁበት ወይም ደግሞ የሆነ ዘዴ ፈጥራችሁ፣ ለምሳሌ ካጠገቡ ሁናችሁ ተፋልጣችሁ ቢሆን ምን ብላችሁ አውልቅ ለምሳሌ ልክ እንደዚህ አይነት ነገሮች ሲመቻችሁ ካጠገቡ ላይ ሲያወልቀው ዝብላችሁ ይዛችሁ ጥፎ ከዛ ማለት ነው ልጁ ካልተመለሰ እመኑኝ የሆነ እናንተ በምን መንገድ እንደምትነኩ አታውቁ። በምን መንገድ እንድትነኩ አላውቅም። እንዴ መሆኑ የምታውቁ ዶ ልጥፍ ነው የሚል ልጥፍ ነው የሚል ዶ ከልጅቱ ጋር ልጥፍ ነው የሚል ሚስት እያለችው አድርግ ያለውን ነው እያደረገ ያለ እና እውነት፣ እግዚአብሔር ግን እውነት፣ መድኃኒዓለም እኔ ሌላ ምንም አልልም። እንደዚህ ያደረገችበትን ሴት ግን መድኃኒዓለም፣ እውነት፣ እግዚአብሔር አምላክ የእጇን የዘራችውን ትጭድ፣ እውነት የዘራችውን ትጭድ። ሁለት ሰው ሁለት ሰው ያንን ሀሳብ ነው የሚያስቀይራችሁ። ለምሳሌ አሁን እዚህ ውስጥ አሁን አንድ ካለ ለና የምታግዝ ከሆንክ የሆነ ነገር ካረገችብህ ሀሳቡን ቀይረህ፣ ምክንያቱም ሰይጣን ለሰዎች ያግዛል ሰው ሰዎችን ያበረታታልና። የዳብሎስ ተንኮሉ ይሄ ነው። የዳብሎስ ምቀኝነቱ ነው። ዳብሎስ በጣም ይችላል ሀሳብ ዳብሎስ በጣም ይነው በጣም ረቂቅ ነው ታክቲክ

አንዱ ሀብታም እኮ ስንት ሀብታም እኮ አለው እኮ እዚህ ሀገር እኔ እውነቴን እኮ ነው፣ በነገራችን ላይ ነው ግን፣ ስንት ሀብታም አሉ ያሉ እግዚአብሔር። አንዱ ሀብታም ላይ አንዳንድ ጊዜ ሰው ላይ አንዱ ምን ምን ምን እንጂ አንዱ ሀብት አመጡ መኪና ገዛና ያለ ቲክቶክ ተጠቃሚ ግን እንደዛ ለማለት ፈልጌ ነው። ግን ችግሩ አብሮ መኖር ላይ ነው፣ ምክንያቱም

ኖ እሱን ካረክ በኋላ እኮ ነው ሁኔታ የተቀየረው። ምን ቢያለኝ ምን ቢያለኝ አይሰማኝም አይሰማኝም። እኔ አጋንንት ነው ሰይጣን ማለት ነው በጣም እግዚአብሔር ራሱ ኖ ኖ ኖ ኖ እኔ ምንም

እድሩን ባገኘው አይውሽ እንደው አንተ አንተ ብድን ከአንተ ይወጥኩ አይበልጥም እኮ እኔ ነገሮች ተመቻችተውልኝ፣ ልኝ በመጣ አይውሽ እንደው የምችለውን ብሞክር። ጌታን ግን ምን አባቹ ነገም ከነጎደል እሰድባት አለው እመታት አለው እቆጣት አለው እየፈለኩትን እራት አለው። ቢኮዝ ልጄ ዘጠኝ ወር አርግሼ ብቻዬን አራስ ቤት ሲከፋኝ ትራሴን ነክሼ ስፌቴ ሳይደርቅ ልጅ ማጠብ ምንም ማለት እንደሆነ ሳላቅ የሚያጥብልኝ ሰው አጥቼ ተንበርክኪያ አጥቢያት ብድግስን መነሳት አቅቶኝ ተደፍቼ ያለቀስኩበትን ጊዜ አስባለሁ። ስለዚህም እናንተ ስለ እኔ ልጅ ምንም ብታውሩ ምንም ብትናገሩ፣ መብትም አልሰጣችሁም፣ ተናድጄም አልሰማችሁም። እኔ ልጄን ጡት ለማጥባት እኮ ቀና ማለት አቅቶኝ እሚያነሳኝ አጥቼ ነበርኩኝ። እናት ነኝ፣ ልጅ ነበርኩ። አንቺ እናትሽ ልትሆን ትችላለች። ስደት ላይ እንደምትኖሪው አይነት አራስነት እኔም በሀገሬ ላይ ያሳለፍኩ ልጅ ነኝ። ስለዚህም እንዴት አባታችሁ ነው ስለ እኔ ልጅ? ግማታም ውሻ፣ አህያ፣ ግማታም ደደብ ብዬ ብላት፣ አንቺ ስለ እኔ ልጅነት ነግሪኝ። የምርሽን ነው በኮመንት እንደማውራት መሰለሽ እንዴ? እናትነት ልጅሽን ጥለሽ ወጥቶ እንደመሄድ መሰለሽ እንዴ? እናትነት እንችላለን፣ መስራት እንችላለን።